ሰላም እንዴት ናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናልን የሚመለከት የስፖርታዊ መረጃዎች ወደ እናንተ የምናዳርስበት ቻናል ነው። በስፖርታዊ መረጃዎቻችን ከዝውውር ዜና ጋር በተያዙ እንዲሁም አንዳንድ ከአርሰናል የሚለቁ ተጫዎች እና በአርሰናል ቤት አዲስ ኮንትራት የተፈራረሙ ተጫዎችን እንመለከታለን። ከዝውውር ዜና ጋር በተያዘ ስንጀምር አርሰናል በክረምት የዝውውር መስኮት በዋነኝነት አራት ቦታዎች ላይ ማስፈረም ይፈልጋል የመሀል ክፍልና የክንፍ መስመርና እና ጨራሽ ዘጠኝ ቁጥር አጥቂ እንዲሁም የዴቪድ ራያ በረኛ ተተኪ አድርጎ አንድ በረኛ ለማስፈረም በክረምት የተጫዋቾች የዝውውር መስኮት እየሰራ ይገኛል። የመሀል ክፍሉን ለማጠናከር አርሰናሎች ማርቲን ዙሜንዲን ከሪያል ሶሲዳድ ማስፈረማቸውን ይፋ አድርገዋል። ተጫዋቹ እስካሁን ወደ አርሰናል የሚያደርገው የሕክምና ምርመራ ባያደርግም ዝውውሩ ሙሉ በሙሉ በሚባል ደረጃ ተጠናቋል። የማርቲን ዙሜንዲ ዝውውር አርሰናሎች አስቀድሞ የመሀል ክፍተታቸውን ለመሙላት ማርቲን ዙሜንዲን አስፈርሟል። በሁለተኛ ላይ በአሁኑ ሰዓት ደግሞ ለማስፈረም የሚፈልጉት ዘጠኝ ቁጥር አጥቂ እና የዴቪድ ራያ ተተኪ በረኛ ይፈልጋሉ። በአሁኑ ሰዓት የዴቪድ ራያ ተተኪ በረኛ ኬፓ አሪዛባላጋ ሊፈርም ጫፍ እንደደረሰ ተነግሯል። በአምስት ሚሊዮን ወደ አርሰናል ሊዘዋወር እንደሆነ መረጃዎች ወጥተዋል። አርሰናል ሁለት በረኛን በአማራጭ ይዞ የነበረ ቢሆንም የወልቭሱን ግብ ጠባቂ እና የኢስ ፓይነሉን በረኛ ጆዋን ጋርሻን ወደ ክለቡ ለማምጣት ነገር ግን ባርሴሎናዎች ጆዋን ጋርሻን ወደ ክለባቸው ለማዘዋወር ጫፍ ደርሰዋል። ዝውውሩ ሙሉ በሙሉ በሚባል ደረጃ ተጠናቋል። ጆዋን ጋርሻ ወደ ባርሴሎና የሚያደርገው ዝውውር አርሰናሎች እዚህ ዝውውር ላይ ችላ ባይሉ ኖሮ ምናልባት ወደ ክለባቸው የሚያመጡት ሁለተኛው ምርጡ በረኛ ይሆን ነበር። ነገር ግን የእሱ ዝውውር ወደ ባርሳ መሆኑን ሲያውቁ ፊታቸውን ወደ ወልብሱ ግብ ጠባቂ አዙረው ነበር። ሆኖም ግን በአሁኑ ሰዓት አርሰናሎች ወልብሱን ግብ ጠባቂ ትተው ለቸልሲው ግብ ጠባቂ ኬፓ አሪዛባላጋ ጋር በአምስት ሚሊዮን ፓውንድ ወደ ክለባቸው ሊያዘዋውሩ ጫፍ ደርሷል። ንግግሮችን አድርገው ደሞዙንም ቀንሷል። በረኛው ወደ አርሰናል ለመዘዋወር በሚያደርገው ጥረት ደሞዙን ቀንሷል። ከቸልሲ ጋር የሚደረጉ ንግግሮች በክለቦቹ መካከል እንደተጠናቀቀ እና ዝውውሩ ይፋ ማድረግ ብቻ እንደቀረው መረጃዎች ወጥተዋል። ሌላኛው አርሰናል በአሁኑ ሰዓት ሊያስፈርም ጫፍ የደረሰው እና ይፋ መሆን የቀረው የቤንጃሚን ሴሽኮ ዝውውር በተመለከተ ነው። አርሰናሎች የዘጠኝ ቁጥር አጥቂ ለማስፈረም ደፋ ቀና እያሉ ሲሆን ቤንጃሚን ሴሽኮ ለማስፈረም ከምንጊዜውም በላይ እንደሰሩ ተዘግቧል። በአሁኑ ሰዓት ግን የቤንጃሚን ሴሽኮ ዝውውር ተጠናቋል የሚል መረጃ እየወጣ ይገኛል። አርሰናሎች ይህን ዝውውር ቶሎ ይፋ ማድረግ አልፈለጉም እንጂ ዝውውሩ ከስምምነት ደርሷል። በክለቦች መካከል ተስማምተዋል። በግል ጥቅማጥቅም ከተጫዎቹም ጋር በግል ተስማምቷል። አርሰናል በሚከፍለው ገንዘብ ከአርቢ ላይብዚክ ጋር ተስማምቷል። አርሰናል ያንን ገንዘብ ከፍሎ ዝውውሩን ይፋ ማድረግ ብቻ ነው የቀረው። ፋብሪዚዮ ሮማኖ ባለፉት አራት ሶስት እና ሁለት ቀናቶች ውስጥ ስለ ቤንጃሚን ሴስኮ ዝውውር ተደጋጋሚ መረጃ ይዞ እየወጣ ይገኛል። ያለቀ ጉዳይ ነው የሚል መረጃው ወጥቷል። ፋብሪዚዮ እንደሚያስነብበው ከሆነ በቀን ውስጥ ብቻ ከሶስት ከአራት ጊዜ በላይ ስለ ቤንጃሚን ሴሽኮ እያስነበበ ይገኛል። የቤንጃሚን ሴሽኮ ዝውውር ተጠናቋል ይላል። የቤንጃሚን ሴሽኮ ዝውውር አርሰናሎችን ዝውውር ቶሎ ይፋ ማድረግና አርሰናል እንደምናውቀው ዝውውር ላይ ቀስ ብሎነ ነገሮችን የሚፈጽመው ነው እንጂ የቤንጃሚን ሴሽኮ ዝውውር ያለቀለት ይመስላል። ቤንጃሚን ሴሽኮ ወደ አርሰናል ምናልባት ኬፓሪዛ ባላጋ ሊቀድምበትም የሚችልበት እድል አለ ተብሏል። ሁለተኛ ፈራሚ ሊሆን ይችላል ወይንም ከፓሪዝ አባራ ጋር ቀድሞ የሚፈርም ከሆነ ሶስተኛ የአርሰናል የክረምቱ ፈራሚ ሊሆን ይችላል። በአሁኑ ሰዓት ፋብሪዚዮ ሮማኑ የቤንጃሚን ሴሽኮን ዝውውር በተመለከተ ቤንጃሚን ሴሽኮ ወደ አርሰናል የሚያደርገውን ዝውውር ሄር ዊ ጎ ካሚንግሱን ብሎ ኢንስታግራሙ ላይ ፖስት አድርጓል ማለት ነው። ይህም ያለቀለት ይመስላል የቤንጃሚን ሴሽኮ ዝውውር አርሰናል በክረምት የተጫዋቾች የዝውውር መስኮት ወሳኝ ወሳኝ የሚባሉ ዝውውሮችን እየፈጸሙ ይገኛሉ። የመሀል ክፍላቸውን በማጠናከር የፊት መስመር ዘጠኝ ቁጥር ጨራሽ አጥቂ ከምንጊዜውም ያለባቸው ችግር የዘጠኝ ቁጥር አጥቂ ማስፈረም ነበር። አርሰናሎች እንደምናውቀው ብዙ ድሎችን ቢፈጥሩም ከክንፍ እየተነሳ የሚጨርስ ዘጠኝ ቁጥር አጥቂ አልነበረውም። ይህንን ለዓመታት ሲቸገር ቆይቷል። አርሰናል ባለፉት የውድድር ዓመታቶች ውስጥ ዋንጫ እንዳይበላ ያደረገው አንደኛው ምክንያት የዘጠኝ ቁጥር አጥቂ አለማስፈረሙ ነበር። የአርሰናል ይህ ትልቁ ችግር ነበር። ይህን ችግር ደግሞ ለመቅረፍ አርሰናል አዲስ የስፖርቲንግ ዳይሬክተር መሾሙን ተከትሎ አንድሪያ በርታ ይህን ዝውውር እያፋጠነው ይገኛል። ዝውውሩ በሚቀጥሉት ሁለት ቀናቶች ውስጥ ወይ ሁለት ሶስት ቀናቶች ውስጥ ወይ አንድ ሳምንት ሊፈጅ ይችላል። ዝውውሩ ሄር ዊጎ ሊባል ይችላል ብሏል ፋብሪዚዮ። የአርሰናሉ የስፖርቲንግ ዳይሬክተር አንድሪያ በርታ የጋብርኤል ማገሌሽን ኮንትራት ካረዘሙ በኋላ በቀጣይ የቡካዮ ሳካ እና የዊሊያም ሳሊባን እንዲሁም የክንፍ መስመር ተጫዋች የሆነው ኢታን ነዋሪና የማይ ሉሲስ ኬሪንግ ኮንትራት ለረጅም ዓመታት የማራዘም አላማ አላቸው የሚል መረጃ ወጥቷል። አንድሪያ በርታ ወሳኝ የሆኑ ዝውውሮችን በመፈጸም የሚታወቅ ሲሆን በክለቡ ወሳኝ የሚባሉ ተጫዋቾችንም አዲስ ኮንትራት ለረጅም ዓመት እንዲፈርሙ ባርሰናል ቤት ግፊት እያደረገ ይገኛል። አንድሪያ በርታና ሚኬል አርቴታ በክረምት የተጫዋች ዝውውር መስኮት ከፍተኛ ስራን እየሰሩ ይገኛሉ ተጫዋቾችን በማዘዋወርና አዲስ ኮንትራት እንዲፈርሙ በአርሰናል ቤት ያሉ ተጫዋቾችን ግፊት በማድረግ ከፍተኛን ስራ ሰርቷል። አንድሪያ በርታ ለው የዝውውር ዜና የምንመለከተው ሮድሪጎን የሚመለከት መረጃ ነው። በስፋት ይህንን የሚመለከት መረጃ እየወጣ ይገኛል። በአሁኑ ሰዓት ሪያል ማድሪዶች ይህን ተጫዋች በክረምት የተጩ ዝውውር መስኮት ይለቁታል ወይስ አይለቁትም የሚለውን በቀጣይ ቀናቶች የምንመለከት ይሆናል። አርሰናል የክንፍ መስመር ተጫዋች በክረምት የተጩ መስኮት ለማስፈረም እየሰራ ይገኛል ሮድሪጎ ወደ አርሰናል የሚል መረጃ በስፋት ወጥቷል። በአሁኑ ሰዓት አርሰናሎች ሮድሪጎን ከሪያል ማድሪድ የሚያስፈርሙት ከሆነ ለሪያል ማድሪድ የውል ማፍረሻ እስከ መቶ ሚሊዮን ዩሮ የሚጠጋ ገንዘብ እንደሚከፍሉ ተዘግቧል። ሪያል ማድሪዶች ይህን ተጫዋች በክረምቱ የሚለቁት ከሆነ መዳረሻው የሰሜን ለንደኑ ክለብ አርሰናል ነው። አርሰናሎች የክንፍ መስመራቸውን ለማጠናከር ኒኮ ዊሊያምስ፣ ራፋኤልዮ፣ ሮድሪጎን በዝርዝራቸው ውስጥ ያሉ የክንፍ መስመር ተጫዋቾች ናቸው። የራፋኤልዮ እና የኒኮ ዊሊያምስን ዝውውር በተመለከተ ችላ ያሉ ይመስላሉ። ፊታቸውን ወደ ሪያል ማድሪድ ኮከብ የክንፍ መስመር ተጫዋች ብራዚላዊ ሮድሪጎ ያዞሩ ይመስላል። አርሰናሎች ሮድሪጎን ወደ ክለባቸው ለማስፈረም በክረምቱ ከያዟቸው የክንፍ መስመር ተጫዋቾች በቀዳሚዎቹ ተርታ የሚሰለፍ ተጫዋች ነው። አርሰናል በክረምት የተጫዋች ዝውውር መስኮት ወሳኝ የሚባሉ ተጫዋቾችን ለማስፈረም እየሰራ ቢገኝም ሰባ አምስት ፐርሰንት የሚሆኑትን የአርሰናል ኢላማ የሆኑት ተጫዋቾች በአሁኑ ሰዓት ከጫፍ ደርሰዋል። ሶስቱም ተጫዋች በሚባል ደረጃ ዞሜንዲ፣ ሴሽኮ፣ ኬፓ አሪዛባላጋ እነዚህ ሶስቱ ተጫዋቾች ወደ አርሰናል የሚያደርጉ ዝውውር ለመጠናቀቅ ጫፍ የደረሰ ዝውውር ነው። በሚቀጥሉት ሳምንት ላይ ሶስቱም ዝውውር ይፋ ይደረጋሉ ተብሎ ይጠበቃል። የሮድሪጎን ዝውውር በተመለከተ አርሰናል አራተኛውና የመጨረሻው የክንፍ መስመር ተጫዋች የሚያስፈርመው ይመስላል። አርሰናል የዘጠኝ ቁጥር አጥቂና የበረኛ ኬፐር ዘበላ ጋር የሚያስፈርሙ ከሆነ የሚቀረው የክም መስመር ተጫዋች ነው። በዚህ ቦታ እንደ አማራጭ ደግሞ ሮድሪጎ ነው። ሮድሪጎን የሚያስፈርሙ ከሆነ አርሰናል የክረምት የዝውውር መስኮት ዋናው የክረምት የዝውውር መስኮት ትልቁ ሳይከፈት ዝውውሮችን መጨረስ ይችላል ማለት ነው። አርሰናል በክረምት የተጫ የዝውውር መስኮት ከሚያደርገው የዝውውር እንቅስቃሴ ሂደት ካለፉት አመታቶች የዘንድሮው የውድድር አመት ጥሩ ይመስላል። ምክንያቱም አርሰናል በዚህ የክረምት የዝውውር መስኮት ከምንጊዜውም የውድድር አመታቶች ውስጥ ጥሩ የእንቅስቃሴ ዝውውርን በማድረግ ጥሩ ያሻሻለ ይመስላል። አርሰናል ብዙ ተጫዋቾችን ለማስፈረም አቅዶ እየሰራ ቢገኝም በክረምት የተጫዋች ዝውውር መስኮት ይፈርማቸዋል ተብሎ የሚጠበቁትን አስቀድሞ በአሁኑ ሰዓት ለማስፈረም ጫፍ ደርሷል። እንዲሁም ያስፈረመው ተጫዋች አለ። በረኛ ሊያስፈርም ጫፍ ደርሷል። እንዲሁም የፊት መስመራት ዘጠኝ ቁጥር ጨራሻ ለማስፈረም እንደ ዝውውሩ እንደተጠናቀቀና አርሰናል ይፋ ማድረግ ብቻ እንደቀረ መረጃዎች ወጥተዋል። አስቀድሞ የመሀል ክፍሉን ለማጠናከር ከሪያል ሶሲዳድ አንድ ተጫዋች የመሀል ክፍሉን ለማጠናከር አስፈርሟል። አሁን የሚቀረው እንግዲህ አንድ የክንፍ መስመር ተጫዋች ማለት ነው። ይህም ደግሞ አርሰናል ከየትኛውም የውድድር ጥሩ እንቅስቃሴ ያደረገበት የዝውውር መስኮት ይመስላል። ዘንድሮ የሰመር ትራንስፈር የዝውውር መስኮት ለአርሰናል ደጋፊዎች ጥሩ የውድድር ዓመት ይመስላል ምክንያቱም ዝውሮችን ቶሎ በመፈጸም የሚታማው አርሰናል ዝውሮችን እየፈጸመ ይገኛል። እንዲሁም አንዳንድ ዝውሮች ላይ ደግሞ ከተጫዋቾች ጋር በመስማማ ዝውሩን ሄር ዊጎ ማለት ብቻ እየቀሩት ዝውሮች አሉ። የአርሰናል ደጋፊ ከሌሎች የውድድር አመት የእንቅስቃሴዎች ውስጥ ዘንድሮ ጥሩ ይመስላል። ምክንያቱም አርሰናል በቀጣይ የውድድር ዓመት ለእንግሊዝ ፕሪምየር ሊግ ተፎካካሪ ሆኖ ለመቅረብ በሁሉም ቦታ ተጫዋች ለማስፈረም አንድ ተጫዋች ብቻ ቀርቶታል። ሶስት ዝውሮችን ሙሉ በሙሉ በሚባል ደረጃ በአሁኑ ሰዓት ወደ ማገባደድ ላይ ደርሷ እንግዲህ አራተኛ አንድ የክንፍ መስመር ተጫዋች ወደ ክለቡ የሚያስፈርም ከሆነ በሚቀጥለው የውድድር አመት ጠንካራው አርሰናል እንመለከተዋለን። እንደምናውቀው በክረምት የተ ዝውውር መስኮት ማንቸስተር ሲቲ፣ ሊቨርፑልና ና ቸልሲ እንዲሁም ትላልቅ ክለቦች ዝውውሮችን እየፈጸሙ ይገኛሉ። ትላልቅ ዝውውሮችን ክረምት ዝውውር መስኮት ፉክክሩ ይበልጥ እየታየ ይገኛል። በሊቨርፑልና በማንቸስተር ሲቲ በኩል እንዲሁም አርሰናል እነዚህ ሶስት ትልልቅ ክለቦች ቻልሲን ጨምሮ ትልልቅ ዝውውሮችን እየፈጸሙ ይገኛሉ አርሰናል የእነዚህ ክለቦች ተፎካካሪ ሆኖ በሚቀጥለው ዓመት ዶሚኔት አድርጎ ሁሉንም ለመብለጥ እንቅስቃሴዎችን እያደረገ ይገኛል በዝውውር መስኮቱ በመጨረሻ የምላችሁ ነገር የሚኖረው ለአርሰናል ደጋፊዎች ጥሩ የሚባለው ዜና የቤንጃሚን ሴሽኮ ዝውውር ጫፍ ደርሷል ይፋ ማድረግ ብቻ ነው እንግዲህ ፋብሪዚዮ እንደሚያስነብበው ከሆነማ ዝውውሩ ተጠናቋል ይፋ ማድረግ ብቻ ነው የሚል መረጃ በአሁኑ ሰዓት እያጋራ ይገኛል። ይህ ለአርሰናል ደጋፊ ጥሩ የሚባል ዜና ነው። ምክንያቱም ጨራ ዘጠኝ ቁጥር አርሰናል የሚቸገርበትን ቦታ አስፈረመ። በረኛ ሊያስፈርም ጫፍ ደርሷል። የመሀል ክፍሉ ለማጠናከር ዙሜንዲን አስፈርሟል። አሁን የሚቀረው አንድ የክንፍ መስመር ተጫዋች ብቻ ነው። ይህ ደግሞ ለአርሰናል ጥሩ የሚባል ዜና ነው። ምክንያቱም አርሰናል ካለፉት አመታቶች የተሻለ እንቅስቃሴ በዝውውር መስኮቱ አሳይቷል። ያለፉት የውድድር አመታት እንግዲህ ብዙ ተጫዋቹ ላይ እያስወራ ምንም አይነት ዝውውር እንቅስቃሴ ሲያደርግ አይታይም ነበረ። እንዲያውም ዝውውሮችን ምንም አይነት ሳያስወራ ነበር የሚፈጽመው። ያልታሰቡ ተጫዎችን ነበር ያስፈረመው። የማያስፈልጉ ተጫዎችንም እንዳስፈረመ ተመልክተናል። በዘንድሮ የውድድር አመት ግን በሚጎልበት ቦታ ክፍተቱን ለመሙላት ተጫዎችን ከማስፈረም ጫፍ ደርሷል። እንዲሁም ተጫዎችን አስፈርሟል። በክረምት የተጫዋች ዝውውር መስኮት በዘንድሮ ዓመት አርሰናል የዘንድሮው የክረምት የተጫዋች ዝውውር መስኮት አርሰናል ጥሩ እንቅስቃሴ ያሳየበትና ተጫዋቾችን ያስፈርመበት የክረምት የተጫዋች ዝውውር መስኮት ነው። ለአርሰናል ደጋፊዎችም ለአርሰናልም ጥሩ የውድድር ዓመት ይመስላል። ምክንያቱም በክረምት የጽዮ ዝውውር መስኮት ከፍተኛ እንቅስቃሴን በማድረግ ሶስት ተጫዋቾችን ወደ ክለቡ ለማስፈረም በማገባደድ ላይ ይገኛል። ዙሜንዲ፣ ሴሽኮ እና ኬፓ አሪዛባላጋ ሶስቱ የአርሰናል ፈራሚ ቀዳሚ ሊሆኑ ይችላሉ። አራተኛና የመጨረሻው የአርሰናል ፈራሚ የክም መስመር ተጫዋች ነው። እሱም ሮድሪጎ መሆን ቻንሱ ከፍተኛ ነው። እንደ አማራጭ ደግሞ ኒኮ ዊሊያምስ እና የኤሲ ሚላኖ የክንፍ መስመር ተጫዋች ራፋኤልዮ በዋነኝነት የሚጠቀሱ ተጫዋቾች ናቸው። በቀጣይ ቀናቶች ውስጥ አርሰናል የክንፍ መስመር ተጫዋቾችን ያስፈርማል እነኝህን ሁለቱን ዝውውሮች ደግሞ ይፋ ያደርጋል ተብሎ ይጠበቃል። የሴሽኮን ዝውውር ምናልባት ፋብሪዚዮ ሮማኖ ከሶስት ቀናት በፊት ያለው አንድ ሳምንት ቢፈጅበት ነው ዝውሩን ሄር ዊጎ የሚል መረጃ አጋራችኋለሁ ብሏል። ፋብሪዞ እንደምታውቁት ታማኙ የመረጃ ምንጭ ፋብሪዞ ሮማኖ በኢንስታግራም ፖስቱ ስር የቤንጃሚን ሴስኮ ዝውውር ያለቀ ና ሄር ዊጎ ካሚንግ ሱን ሲል ኢንስታግራም ፖስቱ ላይ ሼር ማድረግ ችሏል። ዛሬ ይዘንላችሁ እየመጣ ነው አርሰናልን የሚመለከት የስፖርታዊ ጥንቅሮቻችን ይህንን ይመስሉ ነበር። በሌላ በአርሰናልን የሚመለከት የስፖርታዊ መረጃዎች እስከምንመለስ ድረስ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የአርሰናልና አርሰናልን አርሰናል የሚመለከት የስፖርታዊ ዜና ብቻ የሚቀርብበት ቻናል ነው። ቻናሉም አርሰናል ኢትዮፋንስ ይባላል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ አርሰናልን በሚመለከት የስፖርታዊ ጥንቅሮች እስከምንመለስ ድረስ በያላችሁበት ሰላም ሁኑ።